ሰላማችሁ ይብዛ እያልኩኝ ምርጥ በሆነው የሰላምታ አሰጣጥ አሰላም አሌይኩም ወረሕመቱላሂ ወበረካቱ በማለት እጀምራለሁ። የዛሬው ርዕሳችን ዝቅተኛው የጋብቻ ዕድሜ ስንት ነው በሚል ይሆናል። እባኮን በጥሞና አዳምጠው ሼር በማድረግ ይተባበሩ። እርሶን እንጠይቆትና በዓለማችን ላይ ህጋዊ ዝቅተኛ የጋብቻ ዕድሜ ስንት ነው? 18፣ 17፣ 20? በአእምሮት ያለው ለጊዜው በአእምሮት ይቀመጥና፣ እስቲ ይህን ጥያቄ ስንጠይቅ የት ብለን መጠየቅ አለብን? ይህ ጽሑፍ የሚያጠነጥነው በኖርዝ አሜሪካ ነውና እዚህ ሰሜን አሜሪካ ስንላችሁ እርሶም ከሌሎች ጋር ይስማማሉ። በሰሜን አሜሪካ ህጋዊ የጋብቻ ዕድሜ 18 ይመስሎት ይሆናል። በአሜሪካ የአስር ዓመት ሴት ልጅ ለአቅመ ሔዋን የደረሰች ሆና እንድትዳር ሕጉ ይፈቅድላታል ይላል የ1884 ሕገ መንግሥት። ከመቶ 20 ዓመት በፊት የአስር ዓመት ልጅ ማግባት በሕግ የተፈቀደ ስለነበረ በዛ ወቅት የአስር ዓመት ልጅ ያገቡ አይኮነኑም። የዛሬ መቶ 20 ዓመት የአስር ዓመት ልጅ ማግባት ያውም በአሜሪካ ከተፈቀደ ከ1400 ዓመት በፊት የ9 ዓመት ልጅ ማግባት የተለመደ ነበር ማለት ነው። ካናዳም እስከ 18 1890 ድረስ ህጋዊ የግብረ ሥጋ ዕድሜ 12 ነበር። በአሜሪካ ራሱ ከግዛት ግዛት ሕጉ የተለያየ ነው። ለምሳሌ ሳውዝ ካሮላይና 14፣ ቴኔሲ 18 ነው። በዓለም ዙሪያ ስለ ግብረ ሥጋ ግንኙነት ህጋዊ ዕድሜ ማወቅ ከፈለጉ የሚከተለውን ገጽ ኮሜንት ላይ አስቀምጦለታለሁ። የአካልና የስነ ልቦና ብቃት ከአህጉር አህጉር ከሀገር ሀገር ይለያያል። ለምሳሌ በኖርዝ አሜሪካ የምትኖር የአስር ዓመት ልጅና በኢትዮጵያ ያለች የአስር ዓመት ልጅ አካላዊም ሆነ መንፈሳዊ ጥንካሬያቸው የተለያየ ነው። በሰሜን አሜሪካ የተወለደች የአስር ዓመት ሴት ልጅ ወላጆቿ አንድ ቦታ መሄድ ሲፈልጉ ሞግዚት ማለትም ቤቢሲተር ይቀጥሩላታል እንጂ ብቻዋን ትተዋት አይሄዱም። ኢትዮጵያዊቷ የአስር ዓመት ልጅ ግን ቤተሰቦቿ ሲሄዱ ከእሷ በታች ያሉትን ወንድሞቿን መጠበቅ ብቻ ሳይሆን የመንከባከብ ኃላፊነት ይሰጧቷል። በኖርዝ አሜሪካ የአስር ዓመት ልጅ ከሕንፃው ብቻዋን አትወጣም። የሀገር ቤቷ ግን ለቤተሰቡ በሙሉ የሚሆን ውሃ ልትቀዳ እንስራዋን ተሸክማ ምንጭ ትወርዳለች። ከብት ታሰማራለች፣ እናቷን በቤት ውስጥ ስራ ሁሉ ትረዳለች። ዛሬ በኢትዮጵያ እንዲህ ከሆነ የአስር ዓመት ሴት ልጅ የዛሬ መቶ ሀያ ዓመት በአሜሪካ ህግ ለትዳር የሚያስፈልጋት ብቃት ነበራት ማለት ነው። ዛሬ ግን አሜሪካ የ18 ዓመት ልጅ እንኳ የቤተሰብ ኃላፊነት ልትሸከም፣ በራሷ ላይ ትክክለኛ ውሳኔ ማድረግ የምትችል አይመስልም። የዛሬ 1400 ዓመት የ9 ዓመቷ አይሻ በቤት አያያዝና እንግዶችን በማስተናገድ የተመሰከረላት ነበረች። ለአእምሮ ብቃቷም መለኪያ የሆን ዘንድ ዛሬ ከሁለት ቢልየን ሙስሊም የሚመራበትን ሐዲስ 75 በመቶ እሷ የሰጠችው የምስክርነት ቃል ነው። ያንን ሁሉ ድርጊትና ንግግር አስተውላ አገናዝባ አስታውሳ ለእኛ ያስተላለፈችኝ ያስተላለፈችልን ድንቅ ምሁር ናት። አይሻ ረዲያላሁ አንሃ ከነቢዩ ሰለ ላሁ ዓሌህ ወሰለም በኋላ ሙስሊሙን የመሩት አምስቱም ኸሊፋቶች አቡበከር፣ ዑመር፣ ዑስማን፣ አሊ የአመራር እገዛ ሲፈልጉ ከእነሱ ብዙ ዕድሜ ወጣት የሆነችውን አይሻን ይጠይቁ ነበር። የገዛ አባቷ ሳይቀር እንግዲህ ልብ ይበሉ። ይህ ሁሉ እውቀት የተገኘው በዘጠኝ ዓመታት ውስጥ ነው። ምክንያቱም ረሱል ሲሞቱ ረሱል ሰለላሁ አለይ ወሰለም ሲሞቱ እሷ የ15 የ18 ዓመት ወጣት ነበረችና ነቢዩ ሰለላሁ አለይ ወሰለም እጅግ ብዙ ጠላቶች ነበሯቸው። በተለይ ወገኖቻቸው ቁረይሾች ሊገሏቸው ያን ሁሉ መከራ ሲያደርጉ የዘጠኝ ዓመት ልጅ በማግባታቸው ለምን ሳይኮንኗቸው ቀሩ? በወቅቱ የተለመደ በመሆኑ ይሆን? ለነገሩ እኮ አይሻ ረዲየላሁ አንሃ ነቢዩ ሰለላሁ አለይሂ ወሰለም ከማግባቷ በፊት ጁበይር ቢን ሙተም ቢን አዲ ለተባለ ሰው ታጭታ ስለነበረ ነቢዩ መሐመድ ሰለላሁ አለይሂ ወሰለም ባያገቧትም በዛው እድሜዋ ማግባቷ አይቀርም ነበር። በወቅቱ ዕድሜዋ አሳሳቢ ያልሆነው የተለመደ በመሆኑ ነውና። ስለዚህ በዘጠኝ ዓመቷ ለምን አገቧት ብለን ልንወቅሳቸው አይገባም ማለት ነው። ለዛውም አይሻን ለሚስትነት የመረጧት ራሳቸው አለመሆናቸውም በዘመኑ ተቀባይ የነበረው ጋብቻ መሆኑን ያረጋግጣል። አይሻን ረዲዮላሁ አንሃ ለሚስትነት የመረጠችላቸው ካውላ ቢንት ሐኪም ናት። ለመሆኑ ይህ ጋብቻ እንዴት ነበር? ነቢዩ ሰለላሁ አለይሂ ወሰለም በሚስታቸው በኸዲጃ ሞት ምክንያት በሐዘን ተኮተው ባለበት ሁኔታ ከሐውላ ቢንት ሐኪም እንዲያገቡ ሐሳብ ታቀርባለች። ነቢዩ ሰለላሁ አለይሂ ወሰለም ማንን ላግባ ሲሉ፣ ድንግል ወይስ አግብታ የነበረ ትላቸዋለች። ድንግሏ ማናት ብለው ይጠይቃሉ። ድንግሏ አይሻ ናት ብላ ትመልሳለች። አግብታ የነበረችው ሲሉ በዕድሜ የገፋችውን ሳውዳ ቢንት ዛም ዘማ አልአሚራ ነው። ይህች መበለት ባሏ በጦርነት የሞተባት ስትሆን ከማግባቷ በፊት ቤተሰቦቿ ምንም የሌላቸው ድሃና ረዳት የሌላቸው ነበሩ። አግብታ የሚያስተዳድራትም ባል ሆኖ የሚመጣም ስላልነበራት ከልጆቿ ጋር ችግር ውስጥ ስለነበረች ከአይሻ ይልቅ ሳውዳ ቢንት ዘማ አምሪህን መረጡ። የታሪክ የጥበብ ምስክርነት የብሉይ ኪዳን ይስሐቅ በአርባ ሰባት ዓመቱ የሦስት ዓመት ተኩል ልጅ ርብቃን ያገባው የዛሬ አራት ሺህ ዓመት ነውና፣ አያስወቅሰውም። ዘፍጥረት ምዕራፍ 17 እስከ ምዕራፍ 25 ይህን ያገኛሉ። የፍቅር ተምሳሌት የሚባሉት ሮሜውና ጁልየት እሷ 12፣ እሱ ደግሞ የ14 ዓመት ልጆች ነበሩ። ታሪኩን ካወቁት ከአንድ ሺህ ዓመታት በኋላ ሼክስፕር ለምን ሕፃናትን የፍቅር ተምሳሌት እንዲሆኑ ገጸ ባሕሪ እንዳደረገ ይገባዎታል። በወቅቱ የጋብቻ ዕድሜ ስለነበር ነበር አይመስሎትም። ማጠቃለያ ሀገራት፣ ሕዝቦች፣ ዘመናት የራሳቸው የሆነ የጋብቻ ዕድሜና ሕግ አላቸው። እስልምናም የራሱ ሕግ፣ ደንብና ስርዓት አለው። አንዲት ሴት ለጋብቻ የደረሰች መሆኗን የሚወስነው ተፈጥሮዋ ነው። የወር አበባ ማየት ከጀመረችበት ጊዜ ጀምሮ ለትዳር ዝግጁ ናት። ስለዚህ ጉዳይ ማንበብ ከፈለጉ ምንጩን አሁንም ኮመንት ላይ አስቀምጠዋለሁ። በትዕግስት ካዳመጣችሁ አመሰግናለሁ። አላህ ባዳመጣችሁበት እኔም ባስተላለፍኩት አጅሩን ጨማምሮ ጨማምሮ ይስጠን እላለሁ። ወሰላሙ ዓለይኩም ወረሕመቱላሂ